ዛሬ ሀዩ ተሳክቶላት እንግዲህ ሰኢዱን ወደ ቤት ወሰደችው ማለት ነው። አዳማ ቤቷን ወስተዋለች ማለት ነው። ከስንት መከራ በኋላ አግኝተዋለች ማለት ነው። የአፍጠርም ፕሮግራም አዘጋጅታለች ማለት ነው። እንግዲህ ያው ሰኢዶ በአንዳንድ ነገር ቆሽታዋን ያሳረራች ትገኛል ማለት ነው ለኩል ያል። ቤታችሁ ማሞቂያም ሊሆን ይችላል፣ ከሆዲህም ሊሆን ይችላል ማለት ነው። ማንኛውም ነገር ያው የኔ ነው የተባለ ነገር ማረጋከስ አይጠበቅም ማለት ነው። ቀልባንም ባሰብራት ጥሩ ነው ማለት ነው። እሷ ያጠፋችው ጥፋት ሆኖ ያለ በሰራችሁ ስራ አንዳንድ ነገር ቆሽታን ባታሳርራት ባይ ነኝ። አሰላሙ አለይኩም ወራህመቱላ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናቸው ማናቸው? ሰላማቸው ይብዛ። ዛሬ ይዤ የመጣሁት ቪዲዮ አሁን ለአፍጣር ቆጭ ብዬ ዞር ዞር ሲል ደሞ ከቻለ ማለት ነው ሰኢዶ ና አዮና ሰኢዶ ማለት ነው አዳማ ሄዶ ቤታቸው በስንት መከራ ኩኪስ የበላ ብስኩት የበላ በሆቴል ተቀምጦ አስቸግሮኝ ነበር። ዛሬ እንደውም ቤታችን ፋ አብላና በላለች፣ ማለት ነው ያው እንደ ሶመያም ባትሆንም ብሎ ብዙ ነገር አውርቷል ማለት ነው። በቀ ቆሽተዋን እያሳረረት ነበር ማለት ነው። በጣም ከባድ ነው እንግዲህ እኔማ ማ ቆሽቴን እንደዚህ እንደዚህ ቆሽቴን ካሳረረም አይኔ ጥዬው ሄድ ነበር። እንደውም ማስቲካ ናት እንጂ ጥላ እስከምትሄድ ነው ወጋ የሚያረጋት ማለት ነው። አዎ፣ ስለዚህ ያም ሆነ ይህም ሆነ ዛሬ ተሳካላት በቃ፣ እቤታ እቤታ ወሰደችው ማለት ነው። እንኳንም ተሳካልሽ ልበልሽ ላ የሱመያንማ ሱመያን ባትነሽማ፣ እንኳን ተሳካለሽ መቼ ማልላት አላ። ይቅር ይበለኝ እና መቼ ማልላትም። ግን ያው ሰው መሳደብ ጥሩ አይደለም። ሰው መሳደብ ቅጣት አለው፣ ወንጀል ነው ማለት ነው። እንግዲህ ባለቤትሽ ወዶሽ ነው ሆ ብታስገድጂው፣ ወዶሽ ነው ወይ አገባሽ፣ ወዶሽ ነው እስካሁን ያኖረሽ ማለት ነው። አላኩ ሊያል የመቻችሁ ሱመያንም ጨምራችሁ አንድ ላይ እንድታፈጥሩ ቀጣይ ረመዳን አላህ ያቆያችሁ ያቆየን ማለት ነው። የዛሬው የአፍጠረው ፕሮግራም ደስ ነበር ማለት ነው ያው፣ ፋ ብለዋሉ፣ ብትን ብለዋሉ፣ ብዙም ልጆች አሉ። ቪዲዮን ገብታችሁ እያያችሁ ላይክ አድርጉ ማለት ነው። ለእኔም ደግሞ ዝቁ ብላችሁ ከገባችሁ ላይክ ዛታረጉ አትውጡ ማለት ነው። ላይክ አርጉ ተው ላይክ አርጉኝ። ሰብስክራር አርጉኝ፣ አዲሶች ማለት ነው። ወዳችኋለሁ። ኢትዮጵያ ለዘላለም ትኑ፣ ክፉ አይንካቸው፣ ክፉ አይንካኝ ማለት ነው። ሰው በስንት ጊዜ ውሳ ስንት ጊዜ ተመላልሳ ተጨንቃ ተጠባ ታውሳይዶ እቤት እንሂድ፣ እቤት ሆነን እንፈልጋታለን። ሶማያን ብዙ ነገር ያለች፣ ብዙ ነገር የመከረች፣ ብዙ ነገር የዘከረች አባር ያው ተሳክቶላት ውስተዋለች ማለት ነው። ሶማያ እንዳለችውም እንደውም እዛ እዛ ሳትት ቀጥ ብላ ያለሁበት መምጣት ትችል ነበር ብላለች። ሶመያም በጣም ብዙ ነገር አውርታለች ማለት ነው። ያው ሶመያን አሁኑም ወጋ እያደረጓቻት ነው ማለት ነው። ይሄ ሆቴል ቁጭ ማለት እውነት ለመናገር እንደ ሶመያ እንደ አዩ ማለት ነው ሱመያን የፈለኩ ነው ማለት አይቻልም። አዎ ጥሩ ቦታ ተቀመጥኩ ማለት ይሻላል። እውነት ሱመያ እንዳለች እንደ መጣ ራሱ ከዛ ቀጥታ መምጣት ይችል ነበር ትችል ነበር ብላለች። እውነቷን ነው። ሳይቀዘቅዝ ነበር መድረስ ስለነበረብህ ማለት ነው። አሁኑማ አቤቴድ ራሱ ዱላ ነው የሚጠበቀ ይመስለኛል። እንደዚህ ከምስት ጋፋ ብላ እንደዚህ ጥንብስ ብላ ዝም በቃ በቃ አሁንም በቃ እሷን ደግሞ ቁስል ነው መታረጋት ማለት ነው። እውነት ለመናገር ያናዳታል፣ በቃ ያናዳታል። በሴት ልጅ ማነው ጠላቷ? ቢትሉ ጣውንት ናት። በቃ ሌላ ጠላት የለባትም በሴት ልጅ። እውነት ለመናገር እኔ ጣሁንት ኖሮብኝ አይደለም ያወኩት የተለያየ ሴቶች አግባይሉ እና ካገባ በኋላ ጦርነት ነው። በቅ፣ አገባብሽ አለው ካላት ደግሞ እሷም ማልቀስ ነው። ምን ብልሃኝ ነው መጀመሪያ? ወደድኩሽ ሞትኩልሽ ብልሃኝ አገባኝ። አሁንስ ምን ተገኝ? በቅ ሌላ ጠላት በሴት ልጅ ሌላ ጠላት ያለባትም ብዬ ነው የማያስበው። እውነት ለመናገር ጣውንት ናት። የሴት ልጅ ጠላት እውነት ለመናገር እኛ ሸሪያ እኮ አዘዘብን። ምን እናርግ? የወደድነው በቃ ውስጣችን የቆሰለው ባሎቻችን ለሌላ ሴት አሳልፈን እንስጥ እንጂ በቃ። ካሁን በኋላማ አንዳንድ ወንድ ለአንዳንድ ሴት አይበቃም። ጊዜው ጣቧል። በቃ ብዙ ሴቶች ነው ያሉት፣ የወንዶቹ ትንሽ ናቸው። የመረራችሁ ዋጡት እንጂ ሴቶችዬ፣ በቃ እኛ የመረረን እንዋጣው ከኔ ጭምር እኔ እንግራሴ ወኪዬ ነው በቃ ምን እናረጋለን? በቃ ይሄ ያለ ሀቀደ ወልቀደ ሆኖ ብዙ ሴቶች ተፈጥሯል ማለት ነው። ማሻላ ወንዶች ደግሞ እንደምታውቁ ቶሎ ትዳራ ይዙ ትዳራቸው ሳናፍናቸው በቃ ሴቱ በዝተዋል። በስነ ስርዓት ወንዱ ሳያገባ ያረጃል። ሴቷም እንደዛ በቃ ወንዱ ደግሞ ሱሰኛ ሆኖ በቃ ምስትም በቁጥሩ ማይቆጥራትም ሌላ ደግሞ ትጠልፈዋለች። የተለያየ ነገር ይደረጋል። በቃ ምን በላችሁ። ስለዚህ የመረረን እንዋጠውና ሁለቱም ሶስቱም ሲያረጉ ዝም እንባል ማለት ነው። አቅማቸው ከቻለ ይሄ ወንጀሉ ለራሳቸው ነው፣ ለኛ አይደለም። እኛ ባልን ቂም ቆጠብ ብለን ክፉ አለማናገር፣ እንደ ሱመያ ይቃችን ጭ ጭ ንን አለመሄድ፣ አርፈን መቀመጥ ማለት ነው። በቃ አርፋችሁ ማለት ነው። ሱመያ ወታለች አንዴ ይመቻት። ይላችኋለሁ፣ ወዳችኋለሁ። አበረታቱ፣ አበረታቱ። የምታበረታቱን ጅዛ ከላይ ካይረምን ብያለሁ። አዲስ ቪዲዮ ሲያገኝ እመጣለሁ። ዛሬ ይኸው ሰዓቶ ሰኢድዋል የሱመያ ሲም ደግሞ እንዳታነሱ ያሉ ሰዎች አሉ። በቃ ብዙዎች አሉ፣ ብዙዎች አሉ ማለት ነው።